ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 26 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በቀጠለው ዘመቻ አንድነት በጎጃምና ጎንደር ቀጠና ከባድ ውጊያዎች ተካሂደዋል። ከተሞች በፋኖ እጅ ገብተዋል። ዝርዝር የጦር ግንባር መረጃ ይዘናል። የኦሮሞን ሕዝብ ልዩ የስርዓቱ ተጠቃሚ ለማስመሰል ከወንድሞቹ ለመነጠል እየተሰራ ነው ሲሉ ታዬ ደንደአ አገልጸዋል። ሰሜኑ ጥምረት ይፈጥርብኛል በሚል የሰጋው የብልጽግናው አገዛዝ የኤርትራ የአማራና የትግራይ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 በቀጠለው ዘመቻ አንድነት በጎጃምና ጎንደር ቀጠና ከባድ ውጊያዎች ተካሄዱ። በምስራቅ ጎጃም ዞን የሚንቀሳቀሰው ሰናን አባጅሜ ብርጌድ እና ንጉስ ተክለ ሃይማኖት ብርጌድ የአገዛዙን ጦር በጋራ ገጥመው ድባቅ እንደመቱ ተገልጿል። ከደብረ ማርቆስ ሬሽን ለመጫን አንድ ወር ከሁለት ሳምንት መንቀሳቀሻ አጥቶ የቆየው የአገዛዙ ጦር በትናንትናው ዕለት ከደብረ ማርቆስ ወደ እሮብ ገበያ ሬሽን ጭኖ ሲመጣ የደማን ላይ ፋኖ የደፈጣ ጥቃት ከፍቶበታል። በዚህም ይህ የአገዛዙ ሰራዊት ምንም ምላሽ ሳይሰጥ ወደ ደብረ ማርቆስ ተመልሷል። ፋኖቹ በገልጥማ ግንባ ጋር አስፍተው በመግባት መከላከያ ሰራዊቱን አይቀጡ ቅጣት የቀጡት ሲሆን በዚህ ቀጠና አገዛዙ ሞርተርና ፔፔ አሰልፎ ገብቶን እንዳሰበው ሳይሆን ቀርተዋል። ቀስተደመና ብርጌድም ደብረ ኤልያስ ከተማ ላይ ትናንት ልዩ ኦፕሬሽን ፈጽመዋል። ይከበር ተመስገን የሚባል የሚሊሻ ጽሕፈት ቤት ኃላፊን ከነ አጃቢዎቹ ና ሞላ ንማው የተባለ የቀበሌ ሊቀመንበርን ጨምሮ በርካታ የብልጽግና ኃይል መደምሰስ ችሏል። ብዙዎች ቆስለው ደብረ ኤልያስ ሆስፒታል ገብተዋል። በሌላ በኩል አዲስ ዓለማየሁ ሰባተኛ ክፍለ ጦር የጁቤ አብራጅት ብርጌድ በሁለት ግንባር ውጊያ አድርገዋል። ከኮርክ ወደ ቤተ ንጉሥ ማህበረሰቡን ሊዘርፍ የተንቀሳቀሰው ኃይል 12ቱን በመደምሰስ 19ን በማቁሰል ወደ መጡበት እንዲመለሱ ተደርገዋል። በኤላም ጌጅ ቀጠናም የአብራጅት ብርጌድ ፋኖች ስምንቱን ሚሊሻ በመደምሰስ ብዙዎችን አቁስለዋል። ይበንዲ እንዳለ በማዕከላዊ ጎንደር ዞን ጠገዴ ወረዳ ትናንት መጋቢት 25 2017 ዓ ም በዋለው አውደ ውጊያ የአማራ ፋኖ አንድነት በጎንደር የዋዋ ጎቤ ክፍለ ጦር ጸጋሎንና አዲስ አለም ከተሞችን መቆጣጠሩ ተሰምቷል። ትናንት ከንጋቱ 12 ሰዓት የጀመረው ጦርነት እስከ ምሽት አራት ሰዓት ተኩል የዘለቀ ሲሆን፣ አሁንም ውጊያው ተጠናክሮ ቀጥሏል። በወረዳው ዋና መቀመጫ ቅራቅር፣ ጸጋሎና አዲስ አለም እልህ አስጨራሽ አውደ ውጊያ ሲደረግ የዋለ ሲሆን፣ በአዲስ አለምና ጸጋሎ ሰፍሮ የነበረው የአገዛዙ ጥምር ጦር አብዛኛው ሙትና ቁስለኛ ሲደረግ ከጀግኖ የጎቤ ፋኖች የተረፈው የብልጽግና ሰራዊት ወደ ቅራቅር ከተማ መሸሹም ተገልጿል። በአዲስ አለምና በጸጋሎ ቁጥሩ በውሉ ያልታወቀ የአገዛዙ ጥምር ጦር ምርኮኛ ሙያ ሲደረግ በርካታ የነፍስ ወከፍ ክላሽንኮቭ እና የቡድን መሳሪያ እንዲሁም ተተኳሽ ምርኮ ተደርጓል። በአርበኛ ቻይና የተመራው የዋቧ ጎቤ ክፍለ ጦር ዋክሹም ብርጌድ ገብረሻለቃ ጸጋሎን እና አዲስ ዓለም ከተሞችን በመቆጣጠር ከሞት የተረፈውን የአገዛዙን ኃይል ወደ ቅራቅር ከተማ አሽሽቶታል። በሌላኛው የጠገዴ ግንባር የተሰለፈው ደግሞ የአማራ ፋኖ አንድነት በጎንደር የዋቧ ጎቤ ክፍለ ጦር የጠራ ብርጌድ ሲሆን በአሁኑ ሰዓት ቅራቅር ከተማን በቀለበት ውስጥ በማስገባት በደርዘን የሚቆጠር የአገዛዙን ሰራዊት ሙትና ቁስለኛ ማድረጉ ታውቋል በቅራቅር ከተማ የሰፈረው የሰሜን ምዕራብ እዝ 78ኛ ክፍለ ጦር በአሁኑ ሰዓት የድረሱልኝ ጥሪ እያሰማ መሆኑን ተገልጿል ይህ በእንዲህ እንዳለ የአማራ ፋኖ አንድነት በጎንደር የራሳ ሞራው ውብነህ ኮር ሁለት ድብ ጠለምት ተከዜ ክፍለ ጦር ዛሬማ ከተማን መቆጣጠሩን አስታውቋል በአርበኛ ሰፈር መለስ የሚመራው በቀጠናው ፋኖ በርካታ የአገዛዙን ሰራዊት በመደምሰስ አብዛኛውን ደግሞ ምርኮኛ በማድረግ ዛሬማንና አካባቢውን መቆጣጠር ችሏል የኦሮሞን ህዝብ ልዩ የስርዓቱ ተጠቃሚ በማስመሰል ከወንድሞቹ ለመነጠል እየተሰራ ነው ሲሉ ታዬ ደንዳ ገለጹ። የመጋቢት 24 አከባበር ለምን በነጠላ በሚል የዕለቱን አከባበር ፖለቲከኛው ታዬ ደንዳ ከበርካታ አካባቢዎች ተሰበሰቡ ያላቸውን ተጨባጭ መረጃዎች ዋቢ አድርገው ምላሽ ሰጥተዋል። አቶ ታዬ በአስተያየታቸው በከተሞች እስከ ስድስት ሰዓት ሱቁን የከፈተ የሚቀጣ መሆኑ ታውቋል ያሉም ሲሆን ለማንኛውም የዛሬ ሰባት ዓመት በሁሉም ኢትዮጵያውያን እጅግ የተወደደው ለውጥ ሰባተኛ ዓመቱ ትናንት በመላው ኦሮሚያ በግዴታ ሰልፍ ሲደገፍ ሏል በሚል ገልጸዋል። የብልጽግና ደሴት ነዋሪዎች ከፊት ሆነው ሲጨፍሩ ህዝቡ እያለቀሰና እያዘነ ከኋላ አጅቧል ያሉም ሲሆን መጠነኛ ሰልፍ በአሶሳና ና በወላይታ ሶዶ ከመታየቱ ባሻገር ትዕይንቱ በዋናነት በኦሮሚያ ተወስኗል ሲሉ አብራርተዋል። አንድ ክልል ሀገራዊ የተባለውን አጀንዳ ብቻውን ለምን እንደወሰደ ያጠያይቃል። ሀገራዊ ለውጡ መከበር ከነበረበት ያለ ልዩነት በሁሉም ዘንድ ቢሆን ይሻላል። ያለበለዚያ ትርክቱ ነጠላ ይሆናል ወይስ የወል ትርክት ግንባታው ቆሟል? መልስ ይፈልጋል። በማለትም ጠይቀዋል። ሆኖም አቶ ሽመልስ ለዚህ ጥያቄ መልስ ሊሆን የሚችል ሀሳብ በእለቱ በማህበራዊ ትስስር ገጻቸው ማስፈራቸውን መዘገባችን ይታወሳል። አቶ ሽመልስ በአስተያየታቸውም ስልጣኑ የኦሮሞ ነው ካጣነው ደግመን አናገኘውም ነበር ያሉት አቶ ታዬ ግን ይሁንና ሰባተኛውን ትላንት በብዙ ክልሎች ሳይታወስ ቀርቷል። ሁሉም ዜጋዎች በጋራ የደገፉት ጉዳይ አድማሱ ጠቧል። ከሁሉም ምክንያቶች በአንዱ ወይም በድምር ሊሆን ይችላል። አንደኛው ከለውጡ ወዲህ በኢትዮጵያ ውስጥ ተገዶ የሚሰለፍ ህዝብ ከኦሮሚያ ውጭ አለመኖሩን ያሳያል። ኦሮሞ ማሳውን በኪሳራ ስንዴ ለመዝራትና ምርቱንም ከገበያ ዋጋ በታች ለመሸጥ የሚ የሚገደድ ከመሆኑም በላይ ለብልጽግና ቀልድ በግድ ሲሰለፍ ከራርመዋል። ሁለተኛው ደግሞ ከመቼውም ጊዜ በላይ በመከራ የተዘፈቀውንና የሞተ ዘመዱን እንኳን ለመቅበር የተቸገረውን ኦሮሞው ልዩ የስርዓቱ ተጠቃሚ ለማስመሰልና ከወንድሞቹ ጋር የማቃቃር ድራማ መሆኑ ይገመታል። ፖለቲካ ቁማር መሆኑ በአደባባይ ከመነገሩና በተግባርም ከመፈጸሙ አንጻር ይህም ሚዛን ያነሳል ሲሉ ዘርዘር ያለ ሀሳባቸውን ሰጥተዋል። ሰሜኑ ጥምረት ይፈጥርብኛል በሚል የሰጋው የብልጽግናው አገዛዝ የኤርትራ የአማራና የትግራይ ተወላጆችን እያፈሰ ነው። በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ባለፉት ሁለት ወራት ውስጥ ብቻ 224 የሻዕቢያ መንግስት ተልእኮ አስፈጻሚዎች ናቸው በሚል ማሰሩ ተሰምተዋል። ቢሮው ወደ ከተማ የገቡ የትግራይ ተዋጊ ኃይሎች የፋኖ የሸኔ አባላትንም ይዣለው ብለዋል። በአዳነች ጽፈት ቤት አዳራሽ በተካሄደ ስብሰባ ነው ይህን ያነሱት። ለመገናኛ ብዙሀን ዝግ ሆኖ የተካሄደ ውይይት የከተማ ወቅታዊ ሰላምና ጸጥታ ሁኔታን በተ ተመለከተ፣ የቢሮ ኃላፊ ሊዲያ ግርማና ሌሎች አመራሮች ማብራሪያ አቅርበውበታል። ተስፋ የተባሉት የቢሮ ምክትል ኃላፊ በአዲስ አበባ የተለያዩ ፍላጎት ያላቸው የሽብርና የጽንፍ ኃይሎች እኩይ ዓላማቸውን ለማሳካት እንቅስቃሴ የሚያደርጉባት ከተማ ናት ብለዋል። ከብልጽግና ውጭ ያለን ኃይል በሙሉ ተቀጽላ በመስጠት የሚፈርጀው አገዛዝ የአማራ፣ የኦሮሞና የትግራይ ተወላጆችን እንዲሁም ኤርትራውያንን በፋኖነት፣ በሸኔነት፣ በወያኔነትና በሻዕቢያነት ፈርጆ በማሰቃየት ላይ ይገኛል። እነዚህ ሁሉ ኃይሎች ጥምረት ፈጥረው ቢታገሉት እንደ ሳምንት እንኳን እንኳን በስልጣኑ የማይቆየው አገዛዙ በሚዲያዎቹም ሆነ በባለስልጣናቱ በኩል ተጣምሮ ነው የሚታገሉኝ በሚል ያላዝናል። በሃይማኖቶች መካከል ያለው ሁኔታ እንዲሁም በፖለቲካ ፓርቲዎች ውስጥ ያሉ የተለያዩ ፍላጎቶችም አስግተውኛል ብሏል። የአዳነች አቤቤ አስተዳደር በእነዚህ ስጋት ምንጮች ላይ በተጠንቀቅ ቆሞ መስራት እንደሚያስፈልግ ከከተማ የተለያዩ መዋቅሮች ለመጡት አመራሮች አስገንዝበዋል። ምክትል ቢሮ ኃላፊው ታስረዋል ብለው ከዘረዘሯቸው ግለሰቦች መካከል 356ቱ የፋኖ አባላት መሆናቸውን ጠቅሰዋል። የከተማዋ ሰላም ና ጸጥታ ቢሮ ኃላፊ ሊዲያ በስብሰባው ማጠቃለያ ላይ ባደረጉት ንግግር በብዙ ክፍለ ከተማዎች ላይ የሚያዙ ሰዎች ከፋኖ ኃይሎች ጋር ግንኙነት እንዳላቸውና የቡድኑ የመረጃ ምንጭ ሆነው ሰርገው የገቡ አካላት ናቸው ይላሉ። እኚህ እነ ሽመልስ አብዲሳ ላም አስፈጻሚዋና የአምቦ ተወላጇ ሊዲያ ግርማ አማራን ከአዲስ አበባ የማጽዳቱን እቅድ ለማሳካት ሰርቶ አዳሪውን አማራ ሁሉ በፋኖ ስም በመፈረጅ አፍሰው እያሰሩ መሆናቸውን ያመኑበት ነው። ምክትል ቢሮ ኃላፊ ተስፋዬ ባቀረቡት ዝርዝር ውስጥ በቁጥር ብዛት በሁለተኛ ደረጃ ላይ የተቀመጡት የሻዕቢያ መንግስት መንግስት ተልእኮ አስፈጻሚዎች ተብለው የተጠቀሱ 204 ተጠርጣሪዎች ናቸው። ከሀገራቸው ሸሽተው ኢትዮጵያን መጠጊያ ያደረጉ ስደተኞችን ጭምር እያሰሩና የገቢ ምንጭ እያደረጉ ያሉት እነ አዳነች አበበ ከኤርትራ ጋር ውጥረት ውስጥ መግባታቸውን ተከትሎ ነው ይህን እስር እየፈጸሙ ያሉት። በየፖሊስ ጣቢያው ኤርትራውያን ታስረው የፖሊስ የገቢ ምንጭ የሆኑ ኤርትራውያን ስፍር ቁጥር የላቸውም። ሌሎች 201 ያህሉ መንግስት ሸኔ እያለ የሚጠራው የኦሮሞ ነጻነት ሰራዊት አባላት ሲሆኑ 16 ያህል ደግሞ የትግራይ ታጣቂ ኃይል አባላት ናቸውም ብለዋል እነ አዳነች በዚህ መግለጫ መግለጫቸው አንድ ያመኑት ነገር ቢኖር ሁሉም የከበባቸው ሁሉ ጠላታቸው መሆኑንና አዲስ አበባ ውስጥ ጭምር ጠላቶቻቸው እንደደረሱ ነው። የከተማ አስተዳደሩ በሚመለምላቸው የሰላም ሰራዊት አባላት የተባለው ቡድን ውስጥ የፋኖና የሸኔ አባላት ሰርገው ገብተውብኛልን ብለዋል። በዚህ ጉዳይ ላይ አስተያየት የሰጡን ሰዎች እንደገለጹት አገዛዙ ሰርገው የገቡ የሸኔና የፋኖ አባላት ያላቸው አካላት የሱን አቋም ያልደገፉና ጥያቄ ያነሱ ጭምር ናቸው። በአጠቃላይ በነ ሊዲያ ግርማ ስብሰባ ከተማ አስተዳደሩ ከፍተኛ የሰላምና ጸጥታ ስጋት ውስጥ መውደቁ

በሚያንማር ከእገታ ነጻ የወጡ ኢትዮጵያውያን ወደ ሀገራቸው የሚመልሳቸው አካል በመጥፋቱ ወደ አስፈሪ ካምፖች ሊመለሱ መሆኑን ተናገሩ። በሚያንማር በእገታ ተይዘው ከባድ ስራ ካለ ክፍያ ሲሰሩ የነበሩ ኢትዮጵያውያን በአንድ አካባቢው ጦር ኃይል ከሳምንታት በፊት ነጻ ቢወጡም ወደ ሀገራቸው የሚመልሳቸው አካል በመጥፋቱ ወደ አስፈሪ ካምፖች ሊመለሱ መሆኑን ተናግረዋል። ወደ ሀገራችን ለመውጣት ዛሬ ነገ እያልን ወደ አስፈሪው ካምፓኒ ተመለሱ ተባልን ብለው ለመሰረት ሚዲያ ቃላቸውን የሰጡት ኢትዮጵያውያኑ አብዛኞቹ ተዳክመው የሞት አፋፍ ጭምር ላይ ያሉ እንደሚገኙ ተናግረዋል። በሚያንማር ተገደን የማጭበርበር ስራ ላይ የነበረን እና በሚሊታሪ ድጋፍ ነጻ የወጣን ከ730 በላይ የምንሆን ኢትዮጵያውያን በሁለት የሚሊታሪ ካምፖች ሆነን የሀገራችን ምላሽና የመጓጓዝ ስራ ከተጠባበቅን ሁለተኛ ወራችን እያገባደደን እንገኛለን የሚሉት ዜጎች፣ ይህም ከካምፓኒ ለመውጣት ሲጠየቁ ከነበረው አምስት ሺህ ዶላር ነጻ ያደረጋቸውና የኢትዮጵያ መንግስት ፓርኮች ድረስ ገብቶ ዜጎቹን ለማውጣት ተፈጥሮበት የነበረውን ፈተና ያቀለለ ምቹ አጋጣሚ ነበር ይላሉ እዚህ ካምፕ በ የሚቆየንበት የሁለት ወር ጊዜ ውስጥ በየጊዜው ከኢትዮጵያ ውጭ ጉዳይ ሚኒስትርና የወላጆች ኮሚቴ ሂደቱ እየተሰራበት እንደሆነ በሚደርሱን መረጃዎች እየተጽናናን ቆይተናል። በመካከላችንም የቀዶ ጥገና የተሰራላቸውና ማገገም ያልቻሉ በተፈጥሮ አደጋው አደጋ የደረሰባቸውና የሚፈሳቸው ደም አሁን ድረስ ያላቆመ በአንጀትና አንገት መም ራሳቸውን ችለው መንቀሳቀስ የማይችሉና ሌሎችም ጽኑ ህማን እንዳሉና በቂ ሕክምና ማግኘት የማይችልበት ጠረፍ ላይ መሆናቸውን ሰው እንዳናጣ እየሰጋን መሆኑን ለሚዲያዎች ለሚኒስትሮችና ለመንግስት ተቋማት እያሳወቅን የቆየን መሆናችን ይታወቃል ብለው አስረድተዋል። አክለውም ሚሊተሪው የያዘውን ምግብ ቢያቀርብም ከሃይማኖታችንና ከሀገራችን ያመጋገብ ባህል ጋር ፈጽሞ የማሄድ የእስያ ምግብ በመሆኑ በውድ ዋጋ በሽያጭ የሚያቀርቧቸው ምግቦች እየገዛን እንጠቀም ነበር። አሁን ግን ሁላችንም እጃችን ላይ የነበረንን ገንዘብ ጨርሰን ምግብና መድኃኒት የምንገዛበት የሌለን በመሆኑ ለረሃብና ለጤና ችግር ተጋልጠን ይህንን ሁሉ ችግር ያልፋል ብለን በኢትዮጵያ መንግስትና ኤምባሲዎቹ እየተሰሩ ያሉ እኛን የመመለስ ስራ በተስፋ እየጠበቅን ባለንበት ወቅት ሁላችንንም ያስደነገጠና ተስፋችንን የቀማን ችግር ተከስቷል ብለዋል። ይህም ከአረመንያዊ አያያዝ አውጥቶ ካምፕ ውስጥ ያስገባን ሚሊተሪ የዕለት ምግብ የሚለውን እያቀረበ የሀገራችን ምላሽ እየተጠባበቅን የነበረ ቢሆንም ከኢትዮጵያ መንግስትና በኤምባሲዎቻቸው በኩል እየተሰራ ያለው እኛን ወደ ሀገር የመመለስ ስራ እጅጉን የተጓተተ በመሆኑና ከ29 ሀገራት እኛ ብቻ በመቅረታችን ሚሊተሪ በኢትዮጵያ መንግስት ተስፋ ቆርቶ ወደ ካምፓኒዎቹ እንድንመለስ ሊጠይቀን ችሏል፣ በማለት በሀዘን ያሉበትን ሁኔታ ለመሰረት ሚዲያ አስረድተዋል። ይህም በብዙዎቻችን ላይ ትልቅ ሽብርና መደናገጥ የፈጠረ አደገኛ ክስተት ሆኖ ለጭንቀት የዳረገን ጉዳይ ነው። በመሆኑም ሚዲያዎች፣ የውጭ ጉዳይ ሚኒስቴርና ኤምባሲዎች ለዚህ አደገኛ ሂደት ፈጣን ግብረ መልስ በመስጠት ወደ ሀገራችን መመለስ ካልቻሉ መቀልበስ የማንችለው የ735 ወጣት የህይወት አደጋ ውስጥ እየገባ እንደሆነ ማሳወቅ እንፈልጋለን ብለዋል። የኢትዮጵያ መንግስት እኛን የመመለስ አቅም የለውም ወይ? መልሱ አዎ ከሆነ ተመልሰን እዛ ካምፓኒ ከምንገባ እዚሁ ራሳችን እናጠፋለን። የመጨረሻ አማራ ሲያዘጋጅ እሱ ነው። የመጨረሻ ዛሬ ተስፋ ቆርጠናል፣ ጭንቀታችን በርትቷል። ስለዚህ መልስ እንፈልጋለን በማለት ተናግረዋል። እስራኤል የተባለ አንድ ኢትዮጵያዊ አሁን በምንገኝበት ቦታ ላይ ምግብ በቀን አንዴና አልፎ አልፎ ሁለቴ ይሰጣሉ። የሚጠጣ ውሃ ስለሌለ የመጸዳጃ ውሃ ነው የምንጠጣው። የምንተኛው መሬት ላይ ነው። በረሃብና በህክምና እጦት እያለቅን ነው። እኛ ያለንበትን አካባቢ የሚያስተዳድረው ሞክራቲክ ካርና ቡዲስት አርሚ ይባላል። አካባቢው ያልተረጋጋና ጦርነት ያለበት ነው። ስለዚህ ለእኛ ትልቅ ስጋት ፈጥሮብናል። ሌሎች ሀገራት ወጥተው አለቁ። ዛሬ ራሱ ዩጋንዳውያን አውጥቷል። ኢትዮጵያውያን ብቻ ቀርተዋል። ሌሎች ሀገራትን ሊያወጡ ሲመጡ ስንጠይቃቸው የኢትዮጵያ መንግስት መልስ አይሰጥም ይሉናል ብለዋል። የሌሎች ሀገራት አርባና ሰላሳ ዜጎች እየወጡ ነው። ነገር ግን የኢትዮጵያ መንግስት ከሰባ መቶ ሰላሳ በላይ ዜጎች እያሉ ዝምታን መርጧል። መንግስት ለምን እንደዚህ ይጨክንብናል? እኛ ኢትዮጵያውያን አይደለንምን? የደቡብ አፍሪካ መንግስት እዚህ ያሉ ሶስቱንም ዜጎቹን ከትናንት በስቲያ ፍለጋ መጥቶ ወስዷል። እኛስ ብሎ ጠይቋል። ዛምቢያውያን በአሰቃቂ የህፃናት መደፈር ሪፖርቶች ተደናግጠው አደባባይ ወጡ። በዛምቢያ ዋና መዲና ሉሳካ በቅርብ በተሰሙ ተደጋጋሚ የህፃናት መደፈር ሪፖርቶች ምክንያት የአደባባይ የተቃውሞ ሰልፍ ተካሂደዋል። ባለፉት ሁለት ወራት ዛምቢያውያን ሞትንም ባስከተሉ በበርካታ የህፃናት መደፈር ሪፖርቶች ደንግጠዋል። በጣም ዘግናኝ ከሆኑ ሪፖርቶች መካከል ለካንሰር ሕክምና ሆስፒታል የተኛችውን የሰባት ዓመት ልጁን የደፈረ አባት ይገኝበታል። የአምስት ዓመት ልጅ በአራት ወንዶች በቡድን መደፈርን ጨምሮ የስድስት ዓመት ልጁን በመድፈር የብልት ኪንታሮት ሲያስተናግድና የአባላዘር በሽታ ያስያዘ አባት ታስሯል። የዛምቢያ ፍትህ ሚኒስትር ፕሪንሰስ ካሉኑዙሉ መድፈርን ለመከላከል ና ህፃናትን ከጥቃት ለመጠበቅ የደፋሪዎች ብልትን መቁረጥ የመሰለ ከመጠን በላይ እርምጃ እንዲወሰድ ጥሪ አቅርበዋል። እንደ ሀገር ከዚህ በታች መውረድ እንችላለን? እንደ ማህበረሰብ ከዚህ በታች ምን ያህል ዝቅ እንላለን? እየሆነ ያለው ያሳምማል። አሁን ከህግ በላይ ነው። ሞራላችን ለምን እንደዘቀጠ ዛምቢያውያን፣ መመርመር የእናንተ ፋንታ ነው ብለዋል ለሀገሪቱ እንደራሴው። ሪፖርቶቹን ተከትሎ ሐሙስ ዕለት የሲቪል ማህበረሰብ ድርጅቶች፣ ሙዚቀኞች ና